ዛሬ መዳሜ በጣም በጣም ተደሰተችብኝ። ምርቃት በምርቃት የልባቸው ሲደርስ እንዴት ደስ እንደሚላቸው አላህ ያጤኬል አፍያ ይስለም የድክ ሲሉ ካንጀታቸው ነው። መዳሜ በጣም ነው የመረቀች ዛሬ። እንግዶቹ ሳይቀሩ ተደመሙብኝ። አይ ሞያ። አሰላሙ አለይኩም ወረሕመቱላ ወበረካቱ ድና የተከበራችሁ የዜና ምድርስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ቤተሰብ ታዘብኳችሁ። ስጠፋ ዘይነብይት ገባሽ ረመዳን ከገባ በኋላ ድምጽሽ ጠፋ። ዩቲብ ላይ ዝራቲም አትሉኝም፣ አትፈልጉኝም። እየቀለድኩ ነው። ብዙ ልጆች ኮሜንት ላይ በውስጥ መስመርም ስልኬን የምታውቁ ምናምን አረ ዜድዬ ምን ሆነሽ ነው ጠፋሽ? አብዛኞቻችሁ ደግሞ ስለ ቀይ ካርጎ ስላደረግኩት እቃ ምናምን እየጠየቃችኝ ነው። እኔ ግን ወላሂ በዘንድሮ ረመዳን በጣም በጣም ደስተኛ ነኝ። ረመዳን ከገባ ዛሬ ጋር ሁለት ቪዲዮ ነው የሰራሁት። ቪዲዮ ላለመስራት በቃ በጣም እንትን ብዬ ነበር ግን ስትናፍቁኝ እና ብዙ ልጆች ስትጠይቁኝ እስኪ ዛሬ የምሰራሁትን ሙያ ላስጎብኛችሁ ብዬ ነው ማለት ነው። ቪዲዮ ላይክ እንድታደርጉልኝ በአክብሮት እጠይቃለሁ። እህቶቼ ስራ እንዴት ነው? አለቀብን። በነገራችን ላይ ወላሂ ሮጠሳናቀው ሳናቀው የዘንድሮ ረመዳን በጣም በጣም በጣም ደስ የሚል ነው። ሙቀት የለ፣ ደስ የሚል ስሜት አለው። ያው ስራው ቢያደክምም ስራ ኢባዳ ነው። አላህ ስብሃነ ወተዓላ ጾሞ ከሚቀበላቸው አጅር ከሚያገኙት ያድርገንና ደስ የሚል ነበረ ወላሂ ይህንን እድል ያላገኘ ብዙ ሰው አለና፣ ይሄን እድል ለሰጠን ለፈጣሪያችን ልዑል ምስጋና ይገባው እያልኩ ስራ እንዴት አደረጋችሁ? ያው የታወቀን የረመዳን ስራ እና ዛሬ መዳሚ እህቶቿ ምናምን እኛ ጋር ነበር ያፈጠሩት እና በቃ ይህ ሁለቱም ጣውላ፣ በነገራችን ላይ አንደኛውን አንስቼ ጨርሼ ነው ያው ምግቡ እያለ መቅረጽ አልቻልኩም። ያው ታውቃላችሁ፣ አንዳንድ አረቦች ምግብ እንዲቀረጽ አይፈልጉም። የኔም ሴትዮ አትፈልግም። ያው ካነሳሁ በኋላ ነው የቀረጽኩላችሁ ማለት ነው። ያው እኔም በቪዲዮ መውጣት ስላልቻልኩኝ እዚህ ጋር ቀርጬ ትንሽ በዛውም ሰላም ልበላችሁ ብዬ ነው። እና አረቦች የልባቸው ሲደርስ ከልባቸው የሆነ ነገር ደስ ሲላቸው በቃ እንደፈለጉት አድርጋችሁ ስትሰሩ ወላሂ በጣም ደስ የሚለኝ ባህሪያቸው ምንድን ነው፣ አላህ ያጢክ ልአፍያ ይስለሜዲክ በቃ ከልባቸው ከምራቸው ነው የሚመርቁት ማለት ነው። እና ዛሬ መረቀችኝ ማዳሜ። ማዳሜ ብቻ ሳትሆን እህቶቿ ሳይቀሩ በሙያዬ ተደመሙ። አልኳቸው ባዶ ሳህን አቅርበሽ ነው እንደ እንደዛ ምትው ምናምን እንዳትሉኝ፣ ያው መዳም ጋር ሆኜ መቅረጽ ስለማልችል ነው ማለት ነው። ታውቃላችሁ የዛሬ አመት ቻናሌ የተዘጋው ቪዲዮ በመቅረጼ ነው ኪችናችንን አሳየሽ ምናችንን አሳየሽ ምናምን ብለው ማለት ነው እና ከባለፈው ትምህርት ውስጄ ሙሉ ቪዲዮ ያልቀረስክላቸው እና ውድ እህቶቼ እንግዲህ እችን አስር ቀን ደግሞ አላህ ከሌለት ቀድር ይወፍቀን። ዱአ አድርጉ ከሰው ቤት አውጥቶ የራሳችንን ህይወት እንዲሰጠን አኬራችንንም እንዳሳመረልን ጾማችንንም መቅቡል እንዲያደርግልን፣ ቤተሰቦቻችንን ሰላም እንዲያደርግልን፣ አገር ሰላም እንዲሆን። አገር ሰላም ሲሆን ነው፣ በነገራችን ላይ እኛም ሀገራችን ገብተን የምንሰራው ማለት ነው እና ዱአ አድርጉ በቃ አብሽሯ ይዟችሁ ሮጠ። ግን ስብሃንላ፣ ሲሮጥ ግን እኔ በጣም ነው የገረመኝ። ምንም በቃ ሳላውቀው ነው የሮጠ። ወላ እንደ ዘንድሮ ተደስቻ አላቅም። በነገራችን ላይ ረመዳን ላይ በቃ አቅሌን አይምሮዬን ስብስብ ባድርጌ ጾምኩት። በዘንድሮ ረመዳን ነው በቃ ለምንም ነገር ቦታ አልነበረኝም። ወላ ነው የምላችሁ እና ከዩቱብ በሚጠፋሁት አብዛኛውን እስኪ ራሴን ከምንም ነገር ነፃ አድርጌ ልጹም በሚለው ነው ማለት ነው። በጣም ስትናፍቁኝና በውስጥ መስመር ብዙ እህቶች እያናገራችሁኝ ነበር። ኮሜንትም ላይ እየጠፋሽ ነው ምናምን፣ ምኑነሽ ነው፣ በሰላም ነው ወይ ምናምን እያላችሁ ብዙ ልጆች እየጻፋችሁኝ ላይ ስለነበር እስኪ አጭር ቪዲዮ ልስራላችሁ ብዬ ነው ማለት ነው። እህቶቼ በድዋችሁ አስቡኝ፣ እኔም ዱዓ አደርግላችኋለሁ። አላህ ሱብሃነሁ ተዓላ ሀገራችን ሰላም ያደርግልን። ስለ ዕቃዬ ስለ ካርጎ የጠየቃችሁኝ እህቶች አላችሁ፣ ስለ ዕቃው ምንም አዲስ ነገር የለም። እንግዲህ አራት ወር ሆነው ማለት ነው። እስካሁን የማንም የምንም የደረሰ ነገር የለም። እንደነገርኳችሁ ቀረጽ እንዲቀንስልን ከ ጅምሩክ ባለስልጣኖች ጋር እየተጻጻፍን ነው። ደብዳቤ አስገብተናል፣ ማመልከቻ አስገብተናል ነበር ያለኝ መቼለታ ነው። ከትናንት ወዳም ደውዬለት ነበር፣ ልጁን እንደዛው ነው ያለኝ። ምንም መልስ አልተሰጠንም እስካሁን ነው እያለኝ ያለው ማለት ነው። እና እስካሁን ምንም ነገር የለም። ዱዓ አድርጉ። ግን ወላሂ እያደር በጣም እየቆጨኝ ነው እቃ የስምንት ሺህ ሪያል አውጥቼ ደግሞ የኔን አይቼ የአንዳንድ እህቶችን ሳይ ሀያ ሺህ ሪያል ምናምን አወጣን ከሰርን ያሉ እህቶችን ሳይ ደግሞ እጽናናለሁ። ይሄ ባሰማለ እላለሁ። እንግዲህ አላህ ለኛ ካለው ይደርስልናል። ሀቃችንን ደክመን ለፍተን ሰርተን ያመጣ ነው ገንዘብ። አላህ እንዳያስወስድብን ልክ በሐራም ያመጣ ነው ይመስል ወላሂ። እና ዱአ አድርጉ። አፍሽሩ ቀደርን ማንም ሊመልሰው አይችልም በገንዘብ በምን የመጣ ደግሞ ያኔ በህይወታችን የሆነ ትልቅ ነገር ሊኖር ስለሚችል ያንን አላህ እየተከላከለልንም ሊሆን ይችላል። እህቶቼ አብሽሩ። ግን አንድ ነገር የምናገረው ነገር አሁንም ቢሆን ካርጎ የሚባል በባህርም ሆነ በምን አትላኩ። ብራችሁን ያዙ፣ ኢትዮጵያ ግዙ። ወላሂ እኛን ያየ ይቀጣ። ሁሉም ነገር አለ። ብራችሁን ከያዛችሁ ብር ካለ ሁሉም ነገር አለ፣ ኢትዮጵያ እኔ ተሳስቼ ተሳስቼ ተሳስቻለሁ። አውቄም ነው የተሳሳትኩት። ማለት እያወቅ እኮ ያደረግኩት ወላሂ ማለት ብዙ ጊዜ አትግዙ እንዲያትበሉ አትላኩ እያልኩ መመክር ልጅ ነበርኩኝ፣ ግን መጨረሻ ላይ በእኔ ላይ ደረሰ ማለት ነው። እና በጣም ብዙ እህቶቼ ናቸው በዚህ ጉዳይ እቃቸው የቀረባቸው። የሚያናድደኝ ነገር ደግሞ ካርጎ ቤቶቹ አሁን ድረስ ይሰራል፣ ይደርስላችኋል እያሉ ይቀበሏቸዋል ማለት ነው። ይሄ ይሄ በጣም ያናድደኛል። ለማንኛውም አላ ስብሃኑ ሀቃችንን በእጃችን ያስገባልን። እህቶቼ ዱ አድርጉ። አላህ ጽሞ ከሚቀበላቸው ያድርገን። ወዳችኋለሁ። ቪዲዮ ላይክ አድርጉልኝ። ጠፋሽ ብላችሁ ለጠይቃችሁኝም አመሰግናለሁ። በሀሳባችሁ ዝም ብላችሁ ያሰባችሁኝንም አመሰግናለሁ። ወዳችኋለሁ። መልካም ጊዜ። አላህ ስብሃነ ተዓላ ኸይሩን ነገር ይምረጥልን። እህቶቼ ባይ ባይ።